ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሳምንታዊ የሀሳብ ክሊ ፕሮግራማችን እንሆ ተጀምሯል። ሀሳብ ክሊ እንግዲህ በሳምንቱ የነበሩትን አበይት ጉዳዮች መራርጠን ወደዚያ መጠን ሰፋ ያሉ ውይይቶች እናደርጋለን። በሳምንቱ እንግዲህ ከሀገር ውስጥ ከባህር ማዶ እና ከዓለም አቀፍ የተነሱ ጉዳዮችን እኔ ዮርዳኖስ ለማና በረከት ወደ እናንተ የምናደርስ ነው የሚሆነው። በዛሬ ሳምንት ፕሮግራማችን እንግዲህ በሳምንቱ የነበሩ ዋና ዋና ጉዳዮች መራርጠን ስናደርሳችሁ የመጀመሪያ ጉዳያችን እንግዲህ ኤርትራ በተለይ ደግሞ ኢትዮጵያ ላይ የምታደርሰው ጫና ከጊዜ ወደ ጊዜ እየጨመረ ከመምጣቱ ጋር ተይዞ የኢትዮጵያ የውጭ ጉዳይ ሚኒስቴር የሆኑት ዶክተር ጌዲዮን ጢሞቴዎስ እንግዲህ በዚህ ላይም ሰፋ ያለ ሀሳብ አቅርበዋል። በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ አካላቶችን የሽብር ቡድኖችን እየደገፈ ይገኛል የሚል ሰፋ ያለ መግለጫ ወጥቷል። ከዚህ ጋር ተይዞ እንግዲህ ዶክተር ጌዲዮን ጢሞቴዎስ ያነሱትን ሀሳብ እንወያይበታለን። ሌላው ከዚህ ጋር ተይዞ እንግዲህ የኤርትራ መንግስት ማለትም ደግሞ ጂኖሳይድ ዋች ያወጣው የሳምንቱ ፕሮግራም ነበረ። ከዚህ ጋር ተያይዞ እንግዲህ በርካታ የኤርትራ መንግስታት ከሚሰሩ ስራዎች አንጻር የጂኖሳይድ ወይንም ደግሞ የኤርትራ ህዝብን ጭቆናና ግፍን ያደርሳል። በተለይ የኢሳያስ አፈወርቂ መንግስት በኤርትራውያን ላይ የሚያደርሰው ግፍና በደል ከጊዜ ወደ ጊዜ እየጨመረ የመጣ የሚል ጥናት አወጥቷል። በዚህም ጥናት ጋር ተያይዞ እንግዲህ ምን ምን ሀሳቦች ተነሱ የሚለው እንወያያለን። ሌላው ሶስተኛ ጉዳያችን ግብጽ በቀይ ባህር ላይ ያለውን ጫና ለመቆጣጠር ስትል አዳዲስ እንቅስቃሴዎችን እያደረገች ትገኛለች። ግብጽና እንግዲህ የሳውዲ አረቢያ መንግስት በቀይ ባህር ላይ አዲስ የጦር ልምምድ እያደረጉ ይገኛሉ። ከዚህ ጋር ተያይዞ እንግዲህ የተለያዩ የአፍሪካ በተለይም ደግሞ የቀንዱ ላይ ያሉ ሀገራቶች እና ሌሎች የአረብ ሀገራቶችን ጨምሮ ወታደራዊ ልምምዶችን ሲያደርጉ ቆይተዋል። በዚህ ጋር ተያይዞ እንግዲህ ግብፅ በቀይ ባህር ላይ እያመጣችው ያለችውን አዳዲስ እንቅስቃሴ በሰፊው የምንወያይ ነው የሚሆነው። የዛሬውን ፕሮግራም እኔ በረከትና ዮርዳኖስ እናቀርብላችኋለን። በረከት ሌ ሁሉ ሰላም። የመጀመሪያ ጉዳያችን የሚሆነው እንግዲህ ዶክተር ጌዲዮን ጢሞቴዎስ በዚህ ሳምንት ያነሱት ትልቅ ሀሳብ አለ። እንደሚታወቀው እኔ እናንተ በፕሮግራሞቻችን ላይ በተለያዩ ጊዜያቶች አንስተናቸዋል። ያው መንግስት እንደዚህ አይነት ነገሮችን እስካሁን በዝምታና በቸልተኝነት ያለፈበት ሂደት አለ። ይህም እንግዲህ በሁለቱ ሀገራቶች ያለውን ሰላምና መረጋጋት ላለማደፍረስ እና የሀገርን ሰላምና ደህንነት ለመጠበቅ በሚባል ሂደት ነበረ። ነገር ግን እስከ መቸረስ እንደዚህ አይነት ነገሮች ይቀጥላሉ በሚል ጉዳይ ላይ እንግዲህ ዶክተር ጌዲዮን ጢሞቴዎስ ኤርትራ የኢትዮጵያ ሉዓላዊነት እየደፈረች ነው፣ እንደዚህም ደግሞ ታጣቂ ቡድኖችን እየደገፈች ነው፣ እያስታጠቀች ነው፣ የተለያዩ የሽብር እንቅስቃሴዎችን እያደረገች ነው የሚል ሀሳባቸውን አንስተዋል። እንግዲህ ይህንንም ጉዳይ ያነሱት እንግዲህ የሆርን ሪቪው እና በአዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የትንታኔ ሂደት ነው። ህዳር አራት የተካሄደው ይህ የትንታኔ ሂደት ላይ እንግዲህ የውጭ ጉዳይ ፖሊሲ ሪፎርም ላይ ነው። እንደምናውቀው ከዚህ በፊት ብዙ ጊዜ የተነሱ ሀሳቦች አሉ። ኤርትራ በተለያዩ ጊዜያቶች በተለይ ደግሞ ከኢትዮጵያ ጋር በሚያዋስኑ ድንበሮች ላይ የተለያዩ የግዛት አንድነቶችን ትጥሳለች፣ በአካባቢ ላይ የማይገቡ እንቅስቃሴዎችን ታደርጋለች። እንደዚሁም እንደሚታወቀው ህወሓት ከሻዕቢያ መንግስት ጋር በሚያደርገው እንቅስቃሴ የህወሓት ቡድንን ትደግፋለች፣ ትጥቅ ታስታጥቃለች፣ እንደዚሁም ወታደራዊ እንቅስቃሴዎችን በሰፊው ትደግፋለች እና ይሄ ደግሞ የኢትዮጵያን ሉዓላዊነትም ከመዳፈር አንጻር የኢትዮጵያን የውስጥ መረጋጋት ለማደፍረስ የሚሰራ ስራ ነው። ኢሳያስ አፈወርቂ ለረጅም ዓመታት የኢትዮጵያን ሰላምና መረጋጋት ለማደፍረስ የኢትዮጵያን እድገትና ብልጽግናን ለማደናቀፍ የሚችለውን ያህል እንቅስቃሴ አድርጓል። አሁንም ይህንን ስራዎች እየሰሩ ይገኛሉ። ነገር ግን እነዚህ ስራዎች እስከ መቼ ይቀጥላሉ የሚለው አሳሳቢ ጉዳይ ነው። ምክንያቱም በአንድ የሸመገለ መንግስት የኢትዮጵያ ሰላምና መረጋጋት ሲዋከብ አይኖርም። የኢትዮጵያንም እድገት ወደኋላ ሲያስቀር እስከ መቼ ይቀጥላል ነው። ዶክተር ጌዲዮን ጢሞቴዎስ እንዳነሱት ከሆነ ኢትዮጵያ ላደረሱባት ትንኮሳ ያሳየችው ዝምታ የእስካሁኑ ወታደራዊ ወይንም ደግሞ የተለያዩ ትግስቶች አሉ። ነገር ግን እነዚህ ትግስቶች ደግሞ አሁን ላይ በቃ ሊባል ይገባሉ ብለዋል። እንዳሉትም ኢትዮጵያ በርካታ ጊዜያቶች ትግስትን ያሳየች በመንገድ ሰላምን በመምረጥ ነው የቀጠናው ሰላምና አለመረጋጋት እንዳይታወቅ ከማሰብ ነው እንጂ የኢትዮጵያ መንግስት እነዚህ አይነት ቦታዎች ላይ ለሚደርሱት ትንኮሳ ምላሽ መስጠት አቅቶት አይደለም። እነዚህ ሂደቶችን ደግሞ የኢትዮጵያ መንግስት በዝምታና በቸልተኝነት የሄደ በመንገድ የሁለቱንም ሀገራቶች ሰላምና ደህንነት ለመጠበቅ በተለይ ደግሞ የሰሜኑ ኢትዮጵያ ባለፈው ጦርነት የተጎዳ ቦታ እንደመሆኑ አንፃር አዲስ ጦርነት በዚያ አካባቢ ላይ መቀስቀስ ሀገርንም ብሎም ክልሉንም ብሎም ህዝብ ላይ ትልቅ አዳፋ ያመጣል። የኤርትራ ጦር በአሁኑ ወቅት እንግዲህ በሰሜኑ የኢትዮጵያ አካባቢዎች ላይ በርካታ አስተዳደሮችን ተቆጣጥሯል። የግዛት ሉዓላዊነቶችንም ደፍሯል። እነዚህ ሂደቶችንም በተለያዩ ጊዜያቶች ተመልክተነዋል። በተለይ አሁን ከቅርብ ጊዜ የህወሓት ቡድን ጽምዶ በሚል ሀሳብ በኢትዮጵያ ድንበር ላይ የሻዕቢያ አመራሮች እየመጡ እንቅስቃሴ ሲያደርጉ ነበረ። እንደዚሁም የህወሓት አመራሮች ወደ ተለያዩ አካባቢዎች ላይ እንቅስቃሴዎች ሲያደርጉ ነበረ። እነዚህ ሂደቶች ደግሞ ተገቢ አይደለም። ምክንያቱም የኢትዮጵያን የግዛት ሉዓላዊነት መድፈር የማይቻልና የማይደፈር ነገር ነው። ነገር ግን ህወሓት የሚባል ቡድን አለ። ይሄ ቡድን ጋር በጋራ በመስራት ኢትዮጵያን እያተራመሱ ይገኛሉ። ኤርትራ መንግስትም አሁን ጦር እየሰነደ እንደ ህወሀት ያሉ አይነት ታጣቂዎችን ሌሎችንም ታጣቂዎችን እያስታጠቀና የኢትዮጵያን የውስጥ ችግር እያባባሰ ይገኛል። እንደምናውቀው ኢትዮጵያ ያለችበት ቀጠና በጣም ውጥረቱ የበዛና እና ከፍ ያለ ነው። እንደ ኤርትራ፣ እንደ ሱዳን፣ እንደ ሶማሊያ ያሉ ሀገራቶች ኢትዮጵያ ላይ ጫና ያመጣሉ። ነገር ግን የኤርትራ ጫና በጣም በተለያዩ ጊዜያቶች ይበረታል። በረከት፣ ከፍም እያለ ይመጣል። ለቀጠናው ደግሞ ዋና የሰላም ጦት ምክንያት ኢሳያስ አፈወርቂ ነው። በሱዳን ግጭት ውስጥ እጅ አለበት። ኢትዮጵያ ውስጥ የተለያዩ እንቅስቃሴዎችን ያደርጋሉ። እንደዚሁም በቀጠና ውስጥ ሰላምና አለመረጋጋት ካለ የኢሳያስ አፈወርቂ ችግርና እጅ አለበት ብለን እናያለን። በተለይ ደግሞ አሁን ሰዓት ላይ ኢትዮጵያ የባህር በር የሚለውን ጥያቄ ካነሳች በኋላ የኢሳያስ አፈወርቂ መንግስት ነገሩን ወደ ሌላ በመተርጎም ወደ ጦርነትና ወደ ግጭት ለመግባት እንቅስቃሴዎችን እያደረገ ይገኛል። ና አንደው በረከት የቀጠናው ችግር ከጊዜ ወደ ጊዜ ከመጨመሩ ጋር ተያይዘው የኢሳያስ አፈወርቂ መንግስት የሚሄደው ያልተገባ እንቅስቃሴና የዶክተር ጌዲዮን ጢሞቴዎስን መግለጫ እንደምን ትመለከተዋለህ? እውነት ነው። የዚህ ንግግር የጉባኤው አንድምታ አንድ ነገር ላይ ትኩረት እያደረገ ይመስለኛል። ኢትዮጵያ ስትራቴጂካሊ ነፃነቷን ማረጋገጥ አለባት። ይሄን ግን ማድረግ ካልቻለች፣ ኢትዮጵያ ዘላቂ ተጠቃሚነቱ፣ ደህንነቱ የተረጋገጠ የባህር በርን ማረጋገጥ ካልቻለች፣ ኢትዮጵያ አደጋ ውስጥ ነው የምትወድቀው። ሁለተኛም በዚህ በሆርን ኦፍ አፍሪካ በኩል ያለው በጣም ፈጣን ተለዋዋጭ የሰላምና የደህንነት እጦት በራሱ የኢትዮጵያ ትልቁ ግዙፉ ኢኮኖሚ ላይ ቀጥተኛ ተጽዕኖ አለው። እንደዚህ አይነት የውይይት መድረኮች ለፖሊሲ አውጪዎች፣ ሁለተኛ ኢትዮጵያ የውጭ ጉዳይ ፖሊሲዋ ምን እንደሚመስል ለተቀረው ዓለምም የሚያንጸባርቅ ነው። እንደዚህ አይነት ወሳኝ መድረኮች ላይ እንደዚህ አይነት ሀሳቦች ነጥረው መውጣታቸው ኢትዮጵያ ከዚህ በፊት የባህር በር ጥያቄ ሲነሳ ተሽኮርማሚ ነበሩ። አሁን በግልጽ ይህን ነገር ማንሳት መቻሉ ለውጥ እንዳለ የሚያመላክት ነው። ሁለተኛ ኢትዮጵያ ለሶስት አስርት ዓመታት በላይ በሻዕቢያ ከፍተኛ የተባለ ችግር ውስጥ እንድትወድቅ ተደርጋለች። ከዚህ ቀደም የሻዕቢያ መንግስት 24 ኢትዮጵያ በብጥብጥ እና በጦርነት አዙሪት ውስጥ እንድትቆይ ነው ጠንክሮ ሲሰራ የነበረው። በነገራችን ላይ የኢትዮጵያ ውስጥ ለውጥ ከመጣ ጊዜ ጀምሮ በተከፈተችው ትንሽዬ የሰላም በር እንኳን የተመለከት ነው በሁለቱ ህዝቦች መካከል ከፍተኛ የወንድማማችነት መንፈስና የመፈላለግ አብሮ የመልማት ስሜት እንዳለ ያንጸባርቃል። በነገራችን ላይ ያቺን የሰላም በር የዘጋት ሻቢያ ነው። ሻቢያ ይሄንን ያደረገው ደግሞ ኢትዮጵያ ውስጥ አሁንም ገብቶ የመፈትፈት ፍላጎት ስላለው ነው። በዚህ ውይይት ላይ ጌዲዮን ጢሞቶስም በደንብ አድርገው አንጥረው ያዩት ነገር ይሄ ነው። ኤርትራ ሁልጊዜ ከኢትዮጵያ ጋር የምትቃረንበት ነገር ይሄ ነው። ኤርትራ ሁሌም ቢሆን በኢትዮጵያ የውስጥ ፖለቲካ ውስጥ ገብታ መፈትፈት ትፈልጋለች። ምክንያቱም የሻቢያው መንግስት ከዚህ በፊትም ከምስረታው ጀምሮ። ወደዚህ ወደ ኢትዮጵያ ማዕከላዊ መንግስት የውስጥ ጉዳዮች ላይ ገብቶ የመፈትፈት ፍላጎት አሉ። ኢትዮጵያ ብር ስትቀይር፣ ኢትዮጵያ አንዳንድ ለውጦችን ስታደርግ ጀምሮ ሁሉም ነገር ላይ እኔ ካልገባው፣ እኔ ካልፈተፈትኩ፣ ይሄ ነው የሚያጣላቸው። አሁንም የሻዕቢያ መንግስት ትልቁና ወሳኝ ስራዬ ብሎ ደግሞ የያዘው የኢትዮጵያ የውስጥ አማጽያንን በመርዳት ላይ ያተኮረው እንዲሁም ኢትዮጵያ በቀጠናው ላይ ታላቅ ሀገር እንደመሆኗ መጠን ታላቅነቷን በሚመጥን መንገድ መቀመጥ ሲገባት፣ ኢትዮጵያ ወደ ውስጥ እንድታተኩር በቀጠናው ላይ ያለውን ነገር ኢትዮጵያን የገፋ ኢትዮጵያን ከቀይ ባህር የገፋ እንቅስቃሴ ውስጥ ተጠምዷል። እንዲሁም አሁን ሻቢያ ለየት ያለ አለም አቀፋዊ እይታ ማምጣት ጀምሯል። ኢትዮጵያን በጠባጫሪነት ኢትዮጵያን የግዛት ሉዓላዊነትን የማታከብር አድርጎ የማየት እሳቤዎች አሉ። በነገራችን ላይ ይሄ ነገር አሁን ከሻቢያ ቤት ውስጥ መገርሰስ ጀምሯል። ምክንያቱም የሻቢያው መንግስትን አምርረው የሚቃወሙ ኃይሎች በአሁን ሰዓት ላይ ኢትዮጵያ የባህር በር ፍላጎቷ ሊሳካ ይገባል እያሉ ነው። ይሄ ማለት አጀንዳችንን እነሱም እየተቀበሉት ነው ማለት ነው። ሁለተኛ ከአስራ ስድስት ሀገራት በላይ የኢትዮጵያ የባህር በር ፍላጎት እንዲሁም በቀጠናው ላይ ልታደርገው የምትችለው የሰላም አስተዋጽኦ ስለታመነበት በአሁኑ ሰዓት ላይ ኢትዮጵያ የያዘችውን የባህር በር ዓላማ፣ የባህር ኃይል ዓላማ ሌሎች ሀገራቶች፣ የአፍሪካ ሀገራቶች እየተቋደሱት ነው። እነ ኡጋንዳ ፊት ለፊት በግልጽ አቋማቸውን እስከማሳየት ደረጃ ደርሰዋል። እነ ኬንያ ምላሽ ለመስጠት ፕሪፔር ማድረግ ጀምረዋል። የሻቢያው መንግስት ግን ትላንትም ዛሬም ድፍንና ተጨካኝ የሆነ አስተሳሰቡን እያራመደ ይገኛል። በነገራችን ላይ አንድ የተነሳ ጥያቄ አለ። በዚህ ጉባኤ ላይ ኢትዮጵያ የባህር በር ፍላጎቷን ለማሳካት ዲፕሎማሲን ሰጥቶ መቀበልን የመጀመሪያው አማራጭ አድርጋለች። ግን ፕላን ኤ ባይሳካ ፕላን ቢ ምንድን ነው የሚል ጥያቄ ተነስቷል። ይሄ ደግሞ በጣም ወሳኝ ጥያቄ ነው። በነገራችን ላይ ሀገራት ፕላን ኤ፣ ፕላን ቢ፣ ፕላን ሲ አላቸው። ምናልባትም የዲፕሎማሲ መንገድ ካልተሳካ ግን ቀጣዩ መንገድ ግን ጦርነት ሊሆን ይችላል። ይሄ ማለት ኢትዮጵያ እስካሁን ድረስ ከኤርትራ ጋር ጦርነት ላይ አይደለችም ማለት አይደለም። ለምሳሌ የሻቢያው አገዛዝ ኢትዮጵያ ውስጥ ገብቶ ጦርነቶችን ይሳተፋል፣ ታጣቂዎችን ይረዳል ታጣቂዎችን ወታደር አሰልጥኖ መልምሎ ከነትጥቅ ስንቅ ጭምር ይልካል። እንዲሁም በትግራይ አንዳንድ ዞኖች ላይ ገብቶ አስተዳደራዊ ስርዓትንም ሁላ እየተከለ ነው። የአካባቢውን ወጣቶች ሳዋ ድረስ በመውሰድ በማሰልጠን በሕግ የተከለከለውን የድንበር ተላልፎ መሄድን ከፍቶ ድንበር ሲሸቅጥ ኮንትሮባንድን የሚውለው እንዲሁም በያዛቸው አካባቢዎች ላይ ሴቶችና ህፃናትን ሲደፍር ሲገል የጅምላ እስር እንዲሁም የጅምላ መቃብሮች የተከማቹበት ነው። ኢትዮጵያ ሉዓላዊነቷን ሳይገዳደር ቀርቶ አይደለም፣ ግን በምስራቅ አፍሪካ ላይ እንዲሁም ይሄ ሆርን ቦታ ላይ በጣም ለግጭት ቅርብ የሆነ ኤሪያ ስለሆነ ነው ኢትዮጵያ በወደ ሰፊነት እየተመለከተችው ያለው። ይሄ ሂደት ግን ብዙም የሚያራምድ እንዳልሆነ መረጃዎችም ያሳያሉ። ነባራዊ ሁኔታውንም ስንመለከት የሻቢያው መንግስት ከዚህ አጸያፊ ስራው ካልተቆጠበ ምናልባትም መደምደሚያው ይሆናል። እንደምናውቀው ነው በረከት፣ በተለይ ደግሞ ኢትዮጵያ በቅርብ ጊዜ ያነሳችው የባህር በር ጥያቄ ጋር እያይዘው እንግዲህ ዶክተር ጌዲዮን ጢሞቴዎስ የአሰብ ወደብ ተጠቃሚነት ማረጋገጥ ኢትዮጵያ ቅድሜ የምትሰጠው ጉዳይ ነው ብለዋል። እንደው ኢትዮጵያ የአሰብ ወደብ ባለቤት መብትነት እንዳላት ሆኖ ግን ኢሳያስ አፈወርቂ መንግስት የኢትዮጵያ መንግስት አሁን ላይ በተለይ የወደብ ጥያቄ ካነሳ በኋላ በርካታ እንቅስቃሴዎችን እያደረገ ይገኛል። በጣም ገፍቶበትም ደግሞ እንደ ህወሓት ያሉ አይነት ታጣቂ ቡድኖችን እየደገፈና እያበረታታ ይገኛል። ዶክተር ጌዲዮን ጢሞቴዎስ በዚህ ጉባኤ ላይ እንግዲህ እንዳነሱት ከሆነ የአሰብ ወደብ ተጠቃሚነት ማረጋገጥ ኢትዮጵያ ቅድሚያ የምሰጠው ጉዳይ ነው ብለዋል። ነገር ግን የኢሳያስ አፈወርቂ መንግስት ይህንን ነገር ላለማድረግ ሲል የተለያዩ እንቅስቃሴዎችን እያደረገ ይገኛል እና ኢትዮጵያ በተለይ ደግሞ የባህር በር ፍላጎቷን ለማሳካት የኤርትራ መንግስትን በዲፕሎማሲያዊ እና በሰላማዊ መንገድ እየሄደች ነው። ወደፊትም ትቀጥላለች። ኢሳያስ አፈወርቅ ይህን አይፈልግም። የቀጠናው ሰላምና ለመረጋጋትን ከሚረብሹ ዋነኛ ምክንያት እንዳልነው ቅድም እሱ ስለሆነ ወደ ግጭት ገብቶ ነው ይህን ነገር ማስመለስ የሚፈልገውና የኢትዮጵያ መንግስት አሁንም ዝምታን የመረጠበት ከዚህ ጋር በተያያዙ ጉዳዮች ናቸው። በረከት ወደ ሁለተኛ ጉዳይ ስንሻገር እንግዲህ ከዚሁ ጋር የተያያዘ ጉዳይ ነው። አሁን ላይ የኤርትራ መንግስት በህዝቡ ላይ እያደረሰ ያለው ጭቆናና በደል ነው። ከሰሞኑ እንግዲህ ጁኖሳይድ ዌች የተባለ አንድ ቻናል ባወጣው መረጃ ላይ የኢሳያስ አፈወርቂ መንግስት ህዝቡ ላይ በምን ያህል ደረጃ ጭቆና እያደረሰ እንደሆነ መመልከት እንችላለን። የኢሳያስ አፈወርቂ መንግስት የዜጎቹን መብትና አላማ አድርጎ እንደዚሁም ደግሞ ሚዲያዎችን ጸጥ ለማስደረግ በወጣቸው የራሱ መመሪያዎች የኢሳያስ አፈወርቂ መንግስት የኤርትራን ህዝብ በትልቁ እየጎዳውና እየጨቆነው ይገኛል። እንደምናውቀው በኤርትራ ምድር እንግዲህ ነፃነት የሚባል ነገር አይታሰብም። እንኳን ኤርትራ ምድር ውስጥ ሆነ ከኤርትራ ወጥተ የተለያዩ ሀገራቶች ሄደ ሐሳብን በነጻነት ብገልጽ ቤተሰቦች ላይ ትልቅ ችግር አለ። ቤተሰቦች ይታሰራሉ፣ በደል ደርስባቸዋል፣ ግፍ ይደርስባቸዋል። ይሄም እንግዲህ የኢሳያስ አፈወርቂ አምባገነንነትና እኔ ብቻ ልምራውና እኔ ብቻ ልግዛው አካሄድ ነው። እንደምናውቀው በተለያዩ ጊዜያቶች በኢሳያስ አፈወርቂ መንግስት ላይ ትንንሽም ቢሆን ሐሳብ ያነሱ ሰዎች አሁን ላይ ወይ በህይወት የሉም ወይ የሆነ ችግር ደርሶባቸዋል። ይሄ ደግሞ በተለያዩ ጊዜያቶች የሚነሱ ሐሳብ ነው። በኤርትራ ምድር ሚዲያ የሚባል ነገር አይታወቅም። አንድ ሚዲያ ነው፣ የመንግስት ሚዲያ ነው። እሱም ደግሞ ኢሳያስ አፈወርቂና እሱ ብቻ የሚዘውረው ነው። ነገር ግን ህዝቡ ሀሳቡን በነፃ መግለጽ አይችልም። እንደፈለገ ሀሳባቸውን በራሳቸው ማንሸራሸር አይችሉም። ይሄ ደግሞ ከአንድ ሀገር ከማይገባ ሁኔታዎች አንጻር ነው። ምክንያቱም የሰው ልጅ ሀሳቡን በነፃነት የመግለጽ መብት እስካለው ድረስ ኢሳያስ አፈወርቂ ይህን አያደርግም። በኤርትራ ምድር ኢንተርኔት የሚባሉ ነገሮችን አናቅም። ከዓለም ወደ ኋላ የቀሩ ሀገራቶች መካከል እንግዲህ የኢሳያስ አፈወርቂ መንግስት አንዱ ነው። ዓለም አሁን ባለችበት ደረጃ ኢንተርኔት በምን ያህል ደረጃ የሀገርን እድገት የሀገርን የመረጃ ፍሰት የሚያሳልጥበትን መንገድ እንመለከታለን። ኢትዮጵያ ውስጥ እንኳን በምን ያህል ደረጃ የኢንተርኔት ጥቅሙን እየተመለከትን ባለን ጊዜ ኢሳያስ አፈወርቂ ህዝቡንም ጎርቶ እሱም ከዓለም ተገልሎ እየኖረ ያለበት ሁኔታ አለ። በኤርትራ ውስጥ ወጣቶች በነፃነት የመንቀሳቀስ በነፃነት እንደፈለጉ የመኖር መብት ስለሌላቸው በበርካታ ሀገራቶች ተሰደዋል። ለስደትም ደግሞ በተለያዩ በቀይ ባህር እና በተለያዩ በረሃዎች ላይ እንግዲህ ሞተዋል አልቀዋል። ከሀገር የሚወጡት እንግዲህ ከሀገርም ወጠው ነፃነታቸው አይሰጣቸውም። በቤተሰቦቻቸውና በሌሎች ዘመዶቻቸው ላይ ግፍ እየደረሰ ይገኛል። እና ኢሳያስ አፈወርቂ ለራሱ ሕዝብ የማይመለስ የራሱን ሕዝብ እየጨቆነ በአምባገነንነት ኤርትራን አሁን ካለችበት አዝግጥ ይበልጥ እያወረዳትና እያጠፋት ይገኛል። እንደምናውቀው እንግዲህ ሶስትና እና አራቱ ወደብ ያላት ሀገር እንደው አሁን ላይ ብትሰራበት ብታለመው በምን ያህል ደረጃ ማደግ ትችላለች ብለን ስንመለከት በጣም ትልቅ ደረጃ መድረስ የምትችል ሀገር ነች። ጅቡቲ ማንሳት እንችላለን፣ ያችን የምታከል ትንሽ ሀገር አሁን ኢኮኖሚያ በትልቅ ደረጃ እየተንቀሳቀሰ ነው። እና ኢሳያስ አፈወርቂ ራሱን ማደግ አይፈልግም፣ ህዝቡን በነፃነት እንዲኖር አይፈልግም። የህዝቡንም በደልና መከራ ከጊዜ ወደ ጊዜ እያበዛ ይመጣልና እንደው፣ በረከት በኤርትራ ምድር እየደረሰ ያለው ጭቆናና የኢሳያስ አፈወርቂ መንግስት እያመጣ ያለውን በደል እንደምን ትመለከተዋለህ? እውነት ነው። የዚህ የጄኖሳይድ ዋች መግለጫ በጣም አመርቂ የሚባል ነው። አንዳንድ ፓርቶቹ እንደውም ለኢትዮጵያ የሚጠቅሙ ፓርቶችን አንስቷል። በነገራችን ላይ ይሄ ዓለም አቀፋዊ እይታንም ጭምር የሚያሰርጽና የሚያሳይ ነው። ከዚህ ንግግሩ ላይ መግለጫው ላይ በጣም ወሳኝ የሆነው ፓርት የኛው ነው። የኤርትራ ኃይሎች ዛሬም ድረስ የኢትዮጵያ ድንበር ውስጥ እንደሚገኙ እንዲሁም አንዳንድ ግዛቶችንም በኃይል ተቆጣጥረው እንደሚገኙ አንስቷል። ይሄ ማለት የሻቢያው መንግስት ስርዓተ አልበኛ መሆኑን በግልጽ ያሳየ ነው። በነገራችን ላይ ሻቢያ ከራሱ አልፎ ሁሉን ሊያዘው፣ ሁሉን ልግዛው፣ ሁሉን ልቆጣጠረው የሚለው አምባገነናዊ ስሜቱ ከራሱ አልፎ ገንፍሎበት የኢትዮጵያ የውስጥ አንድነትን ጥያቄ ውስጥ ከመክተትም አልፎ የኢትዮጵያ ውስጥ ያሉ በትግራይ በኩል ያሉ ዞኖችን ድረስ በኃይል መቆጣጠር መጀመሩን ዓለም አቀፉ ማህበረሰብ እያየ ነው። ይሄ ማለት የሻቢያው መንግስት ከዚህ በኋላ ለየትኛውም ትንኮሳዎቹ ምላሽ ቢሰጠው ምላሹ ህግ ማስከበር መሆኑን ግልጽ ያደርጋል። ይሄ ወሳኝ ነው። በነገራችን ላይ የሻቢያው መንግስት ሁሌም ህግ ሲጥስ ነው የሚታወቀው። የሻቢያው መንግስት የግዛት አንድነትን እንዲሁም ኢትዮጵያ ከድንበሬ ውጣ ብላ በተደጋጋሚ ቢጠየቅም እስካሁን ድረስ በአሻፍረኝ ላይ ነው የሚገኙ። ይሄ ማለት ዓለም አቀፉ ማህበረሰብ ከዚህ በኋላ የሻቢያ መንግስት የትኛውንም አይነት ቅቡልነት እንዳያገኝ ያደርገዋል። እንዲሁም ኢትዮጵያ ጥያቄዋ ህጋዊ መሆኑንም ያረጋግጣል። ይሄ በጣም ወሳኝ ነው። በነገራችን ላይ በተቆጣጠራቸው አካባቢዎች ላይ እያደረሰ ያለው የጅምላ እስር አስገድዶ መድፈር እንዲሁም መሰወር እንዲሁም በግዳጅ ወደ ሳዋ ወስዶ ማሰልጠንንም ጭምር አንስቷል። ይሄኛው ይሄ ሪፖርት በዚህ ደረጃ በግልጽ ነፀብራቁን እያሳየ ይገኛል። እንዲሁም ይሄ የጄኖሳይድ ዋች በከፍተኛ ደረጃ የኤርትራ ወጣቶች ስደት ላይ መሆናቸውን አንስቷል። ኢትዮጵያ በከፍተኛ ደረጃ ከኤርትራ ተባረው እንዲሁም አመልጠው የወጡትን ዜጎችን አቅፋ የምትይዝ ሀገር ነች። ይሄ ኢትዮጵያ በቀጠናው ላይ የምታደርገው ለሰላም እንዲሁም ለነፃነት የምታደርገው ከፍተኛ ዋጋ መክፈሏን ያረጋግጣል። የትኛውም ስደተኛ ይበላል፣ ይጠጣል፣ መማር፣ መንቀሳቀስ፣ ጤንነት፣ ይሄ ሁሉ ፍላጎቶች አሉት። ኢትዮጵያ ከራሷ ሕዝብ ጉሮሮ ቀንሳ ነው ይህንን እያደረገች ያለችው። ይሄ ማለት ኢትዮጵያ ለሰላም የትኛውንም አይነት ዋጋ እንደምትከፍል ያረጋገጠ ነው። እንዲሁም አንድ ነገርን አንስቶታል። ኤርትራ ውስጥ እስካሁን ድረስ የጅምላ እስር በሰፊው ይካሄዳል። ይሄ ማለት የጅምላ እስር አስገድደ ማሰራት፣ የጉልበት ስራንም ጭምር ነው የሚያካትተው። እስረኞች መታሰር ሲገባቸው የጉልበት ስራ እንዲሰሩም ጭምር ነው የሚገደዱት። ይሄ ማለት ዩኤን ያወጣውን አንድ ህግ እንመልከት። አስገድደ የሰው ልጅን ማሰራት ማሰልጠን ምን ማለት የትኛውም እንቅስቃሴ እንደ ባርነት ነው የሚቆጠረው። ኤርትራ ይህንን ዓለም አቀፍ ሕግም ጭምር ነው እየጣሰች ያለችው። በዚህ በጄኖሳይድ ዋች ላይ የወጣው ሪፖርት ቢያንስ እንጂ ትክክለኛውን ገጽታ ገና አላንጸባረቀውም። አዎ እንደምናውቀው ነው በተለያዩ ጊዜያቶች የሚታዩ ነገሮች ናቸው። በኤርትራ ሕዝብ ላይ የሚደርሰው ግፍና በደል ሕዝቡም ከሀገር ተሰዶ ስላለ፣ በተለይ ደግሞ ኢትዮጵያ ውስጥ ያለ ሰው ይህንን ነገር በእጅጉ ይረዳዋል ብለን እንመለከታለን። በረከለ የመጨረሻ ጉዳያችን የቀይ ባህር ጉዳይ ነው። እንደምናውቀው እንግዲህ የቀይ ባህር ውጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። በርካታ ሀገራቶች ቀይ ባህር ላይ ለመስፈርና የቀይ ባህርን የበላይነት ለመውሰድ ጥረት እያደረጉ ይገኛሉ። ከዚህም ጋር ተያይዞ እንግዲህ ግብፅ ዋነኛዋና ግንባር ቀደም ሀገር ነች። በተለይ ደግሞ ኢትዮጵያ የባህር በር እንዳታገኝ የተለያዩ እንቅስቃሴዎችን ታደርጋለች። እንደዚሁም ደግሞ ቀይ ባህር ላይ ከኔ በላይ አካል የለም የሚለውን እንቅስቃሴ ስታደርግ እየተመለከት እንገኛለን። ከሰሞኑ እንግዲህ ከሳውዲ አረቢያ መንግስት ጋር በመሆን እንግዲህ የግብፅ መንግስት የቀይ ባህር ላይ የወታደራዊ ስልጠናዎችን፣ እንደዚሁም የባህር ኃይል ልምምዶችን እያደረገ ይገኛል። ይሄ ደግሞ በተለይ ደግሞ ቀጠናው ላይ ያሉ ሀገራቶች በርካቶች ያልተካተቱበት ምክንያቱም እዚህ ቦታ ላይ ያሉ ሀገራቶች በዚህ ወታደራዊ ልምምድ ላይ መካተት ነበረባቸው። እንደው ባህሩ ላይ ያሉ እንደነ ሶማሊያ ያሉ አይነት ሀገራቶች እንኳን አልተካተቱም። ነገር ግን ግብፅ ለራሷ ጥቅም የሚሰጧትን የራሷን ፍላጎት የሚያራምዱላትን እና ሁሌም ከእሷ ጎን የሚቆሙላትን ሀገር ያካተተችበትን የባህር ላይ ልምምድ ስታደርግ ነበረ። ከዚህ ጋር ተይዞ እንግዲህ ከአረቡ ሀገራቶች ጆርዳንና የመንን የመን ሳውዲ አረቢያን ጨምሮ እንደዚሁም ሱዳን ጅቡቲንና ኢጅፕትን ከአፍሪካ ደግሞ አድርገው ወታደራዊ ልምምዶች ሲደረጉ ነበረ። እነዚህ አይነት ወታደራዊ እንቅስቃሴዎች እንግዲህ ግብጽ የቀይ ባህርን የበላይነት ለመውሰድ እያደረገች ያለችው እንቅስቃሴ ነው። ይህም የሚሆንበት ምክንያት በተለይ ደግሞ ኢትዮጵያ የባህር በር ጥያቄን ካነሳች በኋላ ግብጽ የኢትዮጵያን የባህር በር ጥያቄዎች ላለመመለስ እንግዲህ በቀይ ባህር ዙሪያ ላይ ሰፍራ፣ እንደዚሁም በኢትዮጵያ አጎራባች ሀገራቶች ላይ ሰፍራ እንግዲህ የኢትዮጵያን የቀይ ባህር ፍላጎት ሁሌም እያደናቀፈች ትገኛለች። ይህንንም ጉዳይ እንግዲህ ከዛ ጋር መመልከትና ማያያዝ የምንችልበት ሁኔታ አለ። ምክንያቱም ቀይ ባህር ላይ ኢትዮጵያ ሰፈረች ማለት ጠንካራና ሀያል የሆነው የኢትዮጵያ ባህር ኃይል ለበርካታ ዓመታቶች በተለይ ደግሞ ቀይ ባህር ላይ ሰላምና ደህንነትን ሲያስጠብቅ የነበረ ነገር ግን ፈርሶ አሁን እንደ አዲስ ተገንብቶ በጣም በትልቅ ደረጃ ላይ የሚገኘው የኢትዮጵያ ባህር ኃይል ቀይ ባህር ላይ እንዲሰፍር የማትፈልገው ግብጽ እነዚህ አይነት ወታደራዊ ልምምዶችና እንቅስቃሴዎችን አድርጋ እንደ ጅቡቲ ያሉ አነስተኛ ሀገራቶችን በወታደራዊ ትንንሽ ድጋፎች አድርጋ የኢትዮጵያን ጥቅም ወደኋላ ለማደናቀፍ እያደረገች ትገኛለች ነገር ግን ኢትዮጵያ ሀሳቧና ቅዷ ቀይ ባህር ላይ መቀመጥ እስከሆነ ድረስ የምትሄድበትን እንቅስቃሴ አጠናክራ ትቀጥላለች። ግብፅ እነዚህ ስራዎቿንም ከመስራት ወደ ኋላ ማትል አገር ነች። በተለይ ደግሞ የህዳሴ ግድብ ከተጠናቀቀ በኋላ የኢትዮጵያ ፍላጎት የሆነው ቀይ ባህር ደግሞ ላለማማ ለማሳካት እንቅስቃሴዎቿን አጠናክራ ቀጥላለች። ይሄ ወታደራዊ ልምምድ በአንድም በሌላ በልኩ ኢትዮጵያ ላይ ጉዳት ለማምጣት ወይም ደግሞ ኢትዮጵያ ላይ ጫና ለማምጣት ነው። ምክንያቱም የቀይ ባህር ጂኦፖለቲካ ትልቅ ነው። እንደምናውቀው ባህሩ ላይ የሰፈረ የባህር ኃይል የቀጠናውን ጂኦፖለቲካ የመቆጣጠር ትልቅ አቅም ይኖረዋልና ኢትዮጵያ ቀጠናው ላይ ያላት ወታደራዊ አቅም ከፍ ያለ ከመሆኑ አንጻር ነገር ግን ባህር አይሏ ባህር ላይ አሁን ስራ እየሰራ አይደለም። ቀይ ባህርን ሰላምና ደህንነቱን እያስጠበቅ አይደለም። የቀይ ባህር ፍላጎቱንም እያሟላ አይደለም። ይሄ ሁኔታ እንዳይሳካ ደግሞ እነዚህ አይነት ወታደራዊ እንቅስቃሴዎችን በማድረግ የኢትዮጵያ ንቅዶች እያደናቀፈች ትገኛለችና፣ እንደው በረከት እነዚህ አይነት ወታደራዊ እንቅስቃሴዎችና የወታደራዊ ልምምዶችን በተለይ ደግሞ በግብፅ በኩል መምጣቱን እንደምን ትመለከተዋለን? በግብፅና በሳውዲ የተዘጋጀው ሬድ ዌቭ ኤት ምንም የተሻለ ነገር ሊያሳይ አይችልም። በነገራችን ላይ እነሱ ያሰቡት ቀጠናውን መቆጣጠር ነው። በነገራችን ላይ ያነሱት ነጥቦችን ስንመለከት አስቂ ነው። የመጀመሪያው ባህር ኃይሎቻችን በቲዎሪ የተማሩትን በተግባር ይመልከቱ እንዲሁም ቀጠናዊ ትስስርን ለማምጣት ነው ቢሉም ቀጠናዊ ትስስር መረጋገጥ የሚችለው በቀይ ባህር አቅራቢያ ያሉ ሀገሮች በሙሉ መሰባሰብ ሲኖርባቸው ነው። ይሄ የመጀመሪያው ነው። ሁለተኛውም ይሄ ኤሪያ ላይ የተመለከትን ያለ ነው። አንድ እንቅስቃሴ አለ። ይሄኛውም የጋራ ኃይልን የማጠናከር ነው፣ ቅንጅትን የመፍጠር ሂደትን የተመለከት ነው። በነገራችን ላይ በዚህ ቀጠና ላይ የሚደረግ ቅንጅት ኢትዮጵያን ያገለለ እዛ ቀጠና ላይ ያሉ ሀገራትን በአቅማቸው ባላቸው የጂኦፖለቲካ አቅም ሳይሆን እየተመዘኑ ያሉት ባላቸው የኢኮኖሚያዊ አቅም ነው እየተመዘኑ ያሉት። እንዲሁም ለዚህ ለሳውዲ ግሩፕ እንዲሁም ለግብፅ ምን ያክል ያሸረግዳሉ ነው እየታየ ያለው። ይሄ በዚህ ቀጠና ላይ የሚያደርጉት እንቅስቃሴ ጉንጭ አልፋ መሆኑን ያመለክታል። ምክንያቱም የትኛውም እንቅስቃሴ በቀይ ባህር ቀጠና ላይ ያሉትን አካላቶች በሙሉ ማጠቃለል ካልቻለ ምንም ዋጋ የለውም ይሄ ልፋት እንለዋለን። ኔጌቲቭ የሆነ መንገድ መሄድ ነው ይሄ። ዋጋ ቢስ ነው። ሁለተኛ በዚህ እንቅስቃሴ ላይ የተመለከትነው አንድ ነገር ነው፣ ስትራቴጂካል የሆኑ ቦታዎችን የማጠቃለል የመስፋፋት ፍላጎታቸውን በግልጽ የተመለከትንበት ነው ይሄ። በሁለቱ በሳውዲና በግብፅ ጥምረት የተካሄደው በሳውዲ አዘጋጅነት የተካሄደው እንቅስቃሴ ሳውዲ እዚህ ቦታ ላይ ያላትን የፎሬን ፖሊሲ ስትራቴጂ የተመለከትንበት ነው። እንዲሁም ግብፅ የፈለገችውን አካላቶች እዚህ ጥምረት ውስጥ ለመክተተት የተኬደ ነው። ያ ማለት በቀጠናው ላይ እነ የመን ሌሎቹም ባብ አልመንደብ ጫፍ ድረስ የእንበዋ ጠብታ ድረስ የምንመለከተው የስጋት እንቅስቃሴ ነው። ይሄ ማለት ጥምረቱ የወረራ መሆኑን ያመላክታል። በዚህ የጥምረት እንቅስቃሴዎች ውስጥ ባለብዙ የባህር ኃይል እንቅስቃሴ መታየት ቢገባውም የተመለከት ነው ግን ቁንጽል ነው። ያ ማለት ይሄ የቀይ ባህር ሂደት ላይ የተለያዩ ኃይሎች እጃቸውን እያስገቡ እንዲሁም ግዙፍ የሆኑ ሌሎች ኃይሎችም ሊዋጉ የሚችሉ ኃይሎችንም እየተመለከትን ነው። በሳውዲ በግብፅ የተመለከት ነው። ነገር ግን ጥምረታቸው ይሄ ጥምረት ምን ለውጥ ሊያመጣ ይችላል ብትል፣ ስጋት ብቻ ነው ሊፈጥር የሚችለው። ምክንያቱም ግብፅ ፖለቲካዊ ዓላማዋን እንዲሁም የሳውዲን የኢኮኖሚና የሎጂስቲክ አቅም የመጠቀም ሂደት ነው የተመለከትነው እንጂ እውነት በሳውዲ መንግስት በኩል በውጭ ጉዳይ በኩል የተለቀቀው ኢንፎርሜሽንና የሆነው ይለያያል። ቦታው ላይ የኮንትሮባንዶችን አሸባሪዎችን የባህር ላይ ቀበኞችን እንዲሁም ታጋቾችን የማስለቀቅ ስራ እንዴት እንደሚሰራ ነው የተነሳው። በነገራችን ላይ ይሄንን ማድረግ የምትችለው በቀይ ባህር ጎረቤቶችን ሁሉንም አካተስት መከር ብቻ ነው። ይሄ ማለት ከላይ የዳቦ ስም የተቀመጠለትና ከውስጥ እየተሰራው ሴራ ፍጹም የተለያየ መሆኑን ያሳበቀ ነበር። በዚህ ልክ አዎ በተለይ ግብጽ በቀይ ባህር ላይ የምታደርገው መስፋፋት እና ወረራዎች ከጊዜ ወደ ጊዜ እየጨመሩ ነው። እንደው ግብጽ ፍላጎቷ በተለይ በቀይ ባህር ላይ ሀያል ከሚባሉት ሀገራቶች እሷ ግንባር ቀደም መሆኑ ትፈልጋለች። ምክንያቱም ቀጠናው በጣም ውጥረት የበዛበትና ችግር ያለባቸው ነው። ከቀጠናው ላይ የምትሻል ሀገር ሰላምና መረጋጋት ያላት የተሻለ ወታደራዊ አቅም ያላት ኢትዮጵያ አለች። ኢትዮጵያ ወደ ቀይ ባህር የምትሄድ ከሆነ የግብጽ ፍላጎት ሙሉ ለሙሉ ውድቅ ይሆናል። ምክንያቱም የቀጠናውን ሰላም እና ማረጋጋት መጠበቅ የምትችልበት አቅም ይኖራታል ማለት ነው፣ ኢትዮጵያ ነገር ግን ያ እንዳይሳካ ግብፅ አሁን ላይ የምትችላቸውን እያንዳንዱ ነገር ታደርጋለች። ምክንያቱም የአረብ ሀገራቶችንም ወደዚህ ቦታ ላይ የምትጠራው በዛ አካባቢ ያሉ አንዳንድ አሸባሪዎችን ወይንም ደግሞ የባህር ላይ ወንበዴዎችን እነሱን ለመታገል ይረዳቸዋል በሚል ሰበብ ነው። እነዚ ኃይሎች ግን የኢትዮጵያ ባህር ኃይል እዛ ቦታ ላይ ቢቀመጥ እነዚ ኃይሎች የሚኖሩበት እድል እየጠበበ ነው። ነገር ግን ግብፅ በተለይ ያለችበትን የጂኦግራፊካል አቀማመጥ ስንመለከተው ለቀይ ባህር በጣም የምትርቅ ሀገር ሆና ሳለ ነገር ግን ከቀይ ባህር አርባ እና ስልሳ ኪሎ ሜትር የምትርቅን ሀገር እየገፉ ቀይ ባህር ላይ እኔ ነኝ የምወስነው ማለት በጣም የሚከብድ ነገር ሆነ። እንደውም በቀጣይ ጊዜያቶች የኢትዮጵያ ባህር ኃይል በቀይ ባህር ላይ ሰፍሮ የግብፅ ፍላጎት ወደ ኋላ የሚልበት ጊዜ በቅርብ ይመጣል ብለን አስባለን። በረከት ለዛሬ የነበረን ፕሮግራም እዚጋ ጋር እናብቅ። አመሰግናል። ውድ ተመልካቾቻችን፣ ለዛሬ የነበረን የሀሳብ ዊክሊ ፕሮግራማችን ይህን ይመስል ነበረ። እናንተም ከፕሮግራማችን ጋር አብራችሁን ስለቆያችሁ ከልብ እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን እኔ ኦርዳኖስ ለማና በረከት አብረናችሁ ቆይታ ያደረግን በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ።